አሁን በጊዜ መጣ። ሰላም ሰላም የብሮ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁልን? እኛ በጣም ደህና ነን። እንግዲህ እዚህ እንደምታዩን እኔ ኪራ ነኝ፣ እሱ ደግሞ ናሆማ ነው። ዛሬ ከእናንተ ጋር እስኪ እንቆቅልሽ የተጠያየቀን ፈታ፣ ዘና እያልን ላላ እያልን ልንውል መተናል። እንቆቅልሽ ላይ እንዴት ነውሽለመጣዳገ ተቀጥ ስለምትከፍል መጣ እሺ እንግዲህ ዛሬ እንቆቅልሽ የተጠያየቀን ነው የምንቆየው እና እንቆቅልሽ ላይ እንዴት እንደሆነ ጉዱን እናያለን። ሴም ታይምስ የኪራንም እኮ እናያለን። እኔ ጎበዝ ነኝ። ሰላም ሰላም እንዴት ናችሁ? ልንገርሽ። ያው አብዛኛውን ነገር ኪራ እንደተናገረው ነው። ዛሬ እዚህ የተገናኘ ነው ከእናንተ ጋር እንቆቅልሽ የተጨዋወትን ፈታ ዘናል እናደርጋችሁ ነው። ስትጀምሩ ቻናሉን ሰብስክራይብ ላይክ ሼር እያደረጋችሁ ጀምሩልን። እንወዳችኋለን። እንዴት መሰራችሁ ጋይስ እንቆቅልሹ 15 ጥያቄዎች ይኖርታል 15 ጥያቄ ደግሞ እያንዳንዱ ጥያቄ አንዳንድ ፖይንት አለው ዊች ሚንስ 15 ፖይንት አለው ማለት ነው አት ዘ ኤንድ ኦፍ ዘ ጌም ሶ ከኔና ከሱ መሀል ብዙ ጥያቄ የመለሰ ሰው መቼም ማንም ሳይመለስ ቀርቶ አንዱ ብቻውን 15 አይመለስም ከሆነ 15 ፖይንት ይዞ ኦር ይዤ አንዳችን ዜሮ ሆኖ ያልቃል ካልሆነ 78 ኦር 69 እንደየ ጨዋታው አይነት ፖይንታችን ሊያያል ዝቅተኛ ፖይንት ያመጣው ሰው ይቀጣል ማለት ነው ምንድን ነው ቅጣቱ የሚል ኮመንት ይታየኛል

ነጫሉ ድምጽ እግዚአብሔር ይጠብቀኝ። እና ጋይስ ትንሽ ፖይንት ያመጣው ሰው ይሄን ያበደ ኮምቦ ኤን ሃፋፍ የሽንኩርት ሃፋፍ ይበላል ማለት ነው። በሴት ነው እንግዲህ የሚሰራ በሴት ነው። እግዚአብሔር ይስጠው በእሱ ፈቃድ ይበላል። የተረገመ ልጅ፣ ወደ ጨዋታችን ግባ ጋይስ። ቋጥሩልኝ እባክህ። ታፕ ታፕ እያደረግን እሺ፣ ጨዋታችን እንጀምራለን ማለት ነው ጋይስ። ጭንቅላቱን ሲያዞሩት የሚያለቅስ ስም እንዳጠራ እኔ ነኝ። ለዚህ ነበር የፈሩት። ጭንቅላቱን ሲያዞሩት የሚያለቅስ ሰከንዳችን እያለቀ ነው። ምርጫዎቹን እኔ እስኪ ምርጫዎቹን እኔ በምርጫ ተደግፈህ መልሱ። አውቄዋለሁ፣ በእናትህ አውቄዋለሁ፣ በእናትህ ስለዚህ እሺ ይሄ መልሶ፣ አይ ቲንክ ባንቧስስ የመለስኳት እንጂ እንኳን ብዙ አይደለሁም። አንዳንድ ፖይንት አለን ማለት ነው። የሰጡትን የሚበላ ውሀ ሲሰጡት የሚሞት ሲሰጡት ነው ሲያሰጡት

ዘና እንዳደረጋችሁ እናስባለን። እኔ እውነት ሰነፍ ነኝ። ድሮ ራሱ አማርኛ ክላስ ትንሽ ሰነፍ ነበር። እውነት አማርኛ ስቲል መጽሐፉ ላ ወድም አልፈጥንም። በስልክም ስጽፍ አልፈጥንም። የሆነ ቀን ቀረፃ አማርኛ ትምህርት ይከብድ እናንተ ጋር መቶ ነበር ስድስት ለአምስት እየመራኝ ነው ጋይስ፣ እኔ እንዳለመውደድ አይደለም፣ በወድ አስቡት። ዝም ብዬ እስካሁን 15 ለአንድ ምናምን ብቻ ግን የመጨረሻ ላይ ግን መሸነፉ አይቀርም እና ሽንኩርት አሪፍ ነገር ነው። ሽንኩርት ለጤና በጣም በጣም ነው። በዚህች አጋጣሚ እኔ ዘፍና ታጀበኛለህ። ጀምርን፣ ይቀበላል አታምር እስኪ። ያፈቀረሽ አይኔ አሻግሮ ያይሻ፣ የናፈቀሽ ትቤ ሲያስብሽ ያመሻል። አሃይ ውበት፣ አሃይ ቁመና፣ ሁሉን አድሎሻል። አሃይ ያምለኔ፣ አሃይ ያምየኔ

ከዚህ ቀጥሎ ፖፕ አፕ የሚያደርገውን ጥያቄ ቀድሞ የመለሰው አሸናፊ ሆናል ማለት ነው። እና ምርጫው ሳይመጣ መመለስ ይችላል። ፖዝ አይደረግም ምናምን ተጨመረበት። ንጉሱ ተነሱ ስትል ፈረስ በጌታ

ማሸነፍ ይን ፖይንት ና። ስለዚህ ኦልሬዲ አሸንፍ ያለው እንግዲህ ከኛ ጋር አሪፍ ጊዜ እንዳሳለፋችሁ ዘና ፈታ እንዳላችሁ እርግጠኛ ነኝ። ቀጣይ ደግሞ እንግዲህ እንደዚህ አይነት ቆንጆ ቆንጆ ቅጣቶችን ከቆንጆ ቆንጆ እንቆቅልሾች ቅጣት ኮሜንት ማድረግ ትችላላችሁ። በዚህ አጋጣሚ ከዚህ የከፋ አይሁን እንጂ ቀጣይ ምሱ ስለሆነ እያዘናችሁለት ከመሰልኳችሁ አዘን ብላችሁ ነዚ ብላችሁ ይነሳ፣ ይቁም፣ ይቀመጥ ምናምን ብላችሁ ብታዙ ደስ ይለኛል። ትሞታለ እና ሰዎች የዛሬ ቆይታችን ይሄን ይመስል ነበር። አብራችሁን ስለቆያችሁ በጣም እናመሰግናለን። በጣም እንወዳችኋለን። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩ። በጣም እንወዳችኋለን። ቀጣይ እንገናኛለን። ባይ